በጅማ ዞን በሊሙ ኮሳ ወረዳ ቡናን በማልማት ስራ ላይ የተሰማራችው ገነት ሴፉ ያቀደችውን ለማሳካት በጽናት ፈተናዎችን ተቋቁማ ማለፍ የቻለች ነች። ብዙዎች የከተማ ኑሮን በመናፈቅ ከገጠር ወደ ከተማ በሚፈልሱበት በዚህ ወቅት እሷ ግን ከ15 ዓመት በፊት ፊቷን ወደ ልማት በማዞር የከተማ ኑሮን ትታ ወደ ገጠር ገባች። ከ2003 ጀምሮ መሬት ከመንግስት በሊዝ ተረክቤ ወደ ልማት ገብቻለሁ በአጋጣሚ ሴትነቴ ምንም አልገደበኝም እና ይሁንና ያው ከዛ ጊዜ ጀምሮ እንዳቅም ሴትነቱን ብዙም ተጽዕኖ ሳያረግብኝ በሰዓቱ በዛ ጊዜ የነበረው እንደሆነ ጫካ ነው፣ ያስፈራል፣ ጥቅጥቅ ያለ ጫካ ነው። አሁን እንኳን በጣም ለምቷል። አሁን አልምቼ 102 ሄክታር ነው በስራ ላይ እንገኛለን። በ2003 ዓ.ም ከመንግስት በኢንቨስትመንት ባገኘችው 12 ሄክታር መሬት ላይ ቡናን መትከልና ማልማት የጀመረችው ገነት ሴፉ የቡና ልማት ስራ ብዙ ድካም እንዳለው ባውቅም ያለ ልፋት የሚገኝ ውጤት አለመኖሩን በማመን ነው ወደ ስራ የገባው ትላለች። ያው ጠንካራ መሆን ያስፈልጋል። መንገድ አልነበረም። በፈረስ የተጓዝንበት ጊዜ ነበር። የመኪና መንገድ ሳይወጣ ደግሞ በሞተር የተጓዝንበት ጊዜ ነበር። ኢኮኖሚካሊም ከመዳበሩ በፊት በጣም ያለች ክን ነገር ተጠቅመን ነው የምታለመው እና አሁን ላይ ግን ጥሩ ነገር ላይ ያለው። አሁን መሬቱ ለምቷል። ያው እንደምታየው እንዳየኸው ጥሩ ነገር ላይ ነው ያለው። ምንም ቻሌንጅ ነበረው በሰዓቱ እና ግን ያንን ቻሌንጅ መወጣት ነው መወጣት ነው እስከ መጨረሻው እስከ ጥግ ድረስ መወጣት ነው። መውደቅ መነሳት አለ። የሆነ ነገሩን አቻችለን ብዙም ጊዜ መንግስት ደግሞ ከኢንቨስትመንት ጎን ነው። መንግስት እንደሷ ላሉ ጠንካራ ቡና አልሚዎች የሰጠው ትኩረት በዘርፉ እንድትበረታታ ያደረጋት ሲሆን በአምናው የምርት ዘመን ከሀገር ውስጥ ገበያ ባሻገር ሁለት ኮንቴይነር ስፔሻሊቲ ቡናን ለውጭ ገበያ ማቅረቧን ተናግራለች። በዘንድሮ የምርት ዘመንም ምርታማነቷን በማሳደግ በዓለም ገበያ ተወዳዳሪ የሆነ ስድስት ኮንቴይነር ጥራት ያለው ስፔሻሊቲ ቡናን ለማቅረብ አቅዳ እየሰራች መሆኑንም ነው የተናገረችው። አምና ትንሽ የአየር ጸባይ ትንሽ ቻሌንጅ አድርጎን ነበረ። በዚህ ሰዓት ከባድ ዝናብ ነበረ፣ ጎርፍም የሚወስድብን ነበረ። ግን የተወሰነ አዘጋጅተናል። ስፔሻሊቲ አንድ ሁለት ኮንቴነር ቡና አዘጋጅተናል። የአንድ ሶስተኛው ግን የሆነ ትንሽ እንትን አለው ከመሬት ምናምን አንስተን እሱን አቻችነናል። ዘንድሮ ደግሞ እንዳየር ጸባዩም ስድስት ኮንቴነር ቡና በኔ አቅም ስፔሻሊቲ አቀርባለሁ ብዬ አስባለሁ። ለውጭ ገበያ የሚቀርብ በጥራቱ ተወዳዳሪ የሆነ ቡናን ከድረ ምርት እስካሰባሰቡ ትኩረት በመስጠት ማልማት ለውጤት እንደሚያበቃ ምስክር ነኝ የምትለዋ ቡና አልሚዋ በድርጅቷ በቋሚነት ለአርባ ሰራተኞች በምርት ስብሰባ ወቅት ደግሞ ለሁለት መቶ የአካባቢው ነዋሪዎች የስራ እድል መፍጠሯን ትናገራለች። አሁን በቋሚነት ከአርባ እስከ ሀምሳ ሚኖረ አሉ። አሁን ላይ ግን እንዳየኸው እስከ መቶ ሀምሳ ሰው እስከ ሁለት መቶ ሰው አሁን ላይ በለቀ ማሳ ሰዓት ምርት ለማሳት ከየአቅጣጫው ከተለያዩ ክልሎችም እየመጡ ይሰራሉ እስከ ሁለት መቶ እስከ መጨረሻው እስከ ሁለት መቶ ሰው የስራ እድል ይፈጠራል በገነት ሰይፉ ቡና ልማት ድርጅት ውስጥ በእለት ቡና ለቃሚነት የሥራ እድል የተፈጠረለት ወጣትም ጥራት ያለው ቀይ ቡናን በመልቀም በቀን እስከ ሰባት መቶ ብር ድረስ እያገኘ ተጠቃሚ መሆኑን ተናግሯል ሰባ ኪሎ ዛሬ ያገኘው ሰባ ኪሎ በ10 ብር ሰመታ ሰባት መቶ ብር ነው ከእንግዲህም እንደዚህ አይነት እውነታ እየቀጠልኩ ብዙ አገኛለሁ ብዬ አስባለሁ። ከእንግዲህም አሁን ስላገኘው እሰራለሁ። አሁንም ቡናም እየቀላ ስለሆነ እየጨመርኩ ነገም እንደዚህ እየጨመርኩ እሄዳለሁ፣ አገኘዋለሁ። ከመንግስት ስራ በጡረታ ከተገለሉ በኋላ ዳግም በሙያቸው በድርጅቱ ለማገልገል የስራ ዕድል የተፈጠረላቸው የቡና ጥራት ባለሙያና የተቋሙ ግዢ ክፍል ሰራተኛም በስራቸው ደስተኛና ውጤታማ መሆናቸውን ተናግረዋል። ገነት በስራዋ ለበርካቶች አርያ የምትሆን ታታሪ መሆኗንም ሰራተኞቹ መስክረዋል። ጡረታ በትቻ ወደዚህ መጣሁኝ። አግሮኖምስት ነበርኩ። ዘን እዚህም በአግሮኖምስት ነት መጣው። ከመጣው በኋላ በጥሩ ሁኔታ ቡናውን ለስፔሻሊቲ እያዘጋጀን ያለ ነው። በጣም ጥቅም አለው። በጣም ጥቅም አለው። እኔ ጦርታ ወጥቼ ቡኬን ለመጠበቅ በጊዜው ወደዚህ መጣሁን። ስመጣ የተሻለ ስራ ላይ ነው የገባው። ቤተሰቤንም እየጠቀመ አሁን የኔንም እየጠቀመኝ ነው። እኔ በጣም ጠቅሞኛል። ቤተሰብ ለማስተዳደር አፍርቻለሁ፣ አንድ ልጅ ወልጃለሁ፣ የራሴን ቤትም ሰርቻለሁ እዚህ ድርጅት ውስጥ እየሰራሁኝ። እና በጣም ተጠቃሚነት አግኝቼ ያለሁ እኔ በጣም ደስተኛ ነኝ። አሁን እዚህ ግቢ ውስጥ በመስራቴ ከሷ ጋር በመስራቴ በጣም ደስተኛ ነኝ። በጅማ ዞን 516 አርሶ አደሮች ያለምንም በቀጥታ ያመረቱትን ጥራት ያለው ቡና ለዓለም ገበያ እያቀረቡ መሆኑንም ከዞኑ ግብርና ጽፈት ቤት የተገኘ መረጃ ያመላክታል።